ቤት መረጃዎች እነሆ ህወሓት የፕሬዝዳንቱ ምርጫ አሳምኖናል አለ። ጀነራሉ ጥብቅ እርምጃ ወስደዋል። የቂርቆስ ክፍለ ከተማ መስጅድ አላፈረስኩም ሲል ገለጸ። አፕል ካምፓኒ ከቀረጥ ነፃ መሆኑ ተረጋግጧል። በተናጥል አዋጅ የሚመለስ ጥያቄ እንደሌለ የጤና ባለሙያዎች ማህበር አስታወቀ። ተማሪዎች ስልክ እንዳይዙ የሚከለክለው አዋጅ ሊወጣ ነው። ምድር አንቀጥቅጥ ሰልፍ ሊካሄድ ነው ተባለ። ጤና ይስጥልን።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 ህወሀት መንግስት ተጻራሪነቱን ያቁም ሲል አስጠንቅቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት የፕሬዝዳንቱ ምርጫ አሳምኖናል ሲልም አክሏል። በቅርቡ ከምክትልነት ወደ ዋና የመጡት ሌተናል ጀኔራል ታደሰ ወረደ በተደረገላቸው ምርጫ ተስማምቻለው ያለው ህወሀት ምርጫው ላይም ከመንግስት ጋር መነጋገሩን ተናግሯል። የቀድሞውን ፕሬዝዳንት አቶ ጌታቸው ረዳ የሚመሩት የነበረውን ኃይልም ብሔራዊ ከሃዲ ያለው ሲሆን እሱን ለመጣልም ህዝቡ የነበረው ትብብር ወሳኝ ነበር ብሏል። ይህ በእንዲህ እንዳለ ግን የፌዴራል መንግስቱ በተናጥል የሚያወጣቸውን መግለጫዎች እንዲያቁም ማስጠንቀቂያ ሰጥተዋል። መንግስት ባሉት ድርጊት ቢቀጥል ስለሚወስዱት እርምጃ ግን ያሉት ነገር የለም። ጀነራሉ ጥብቅ እርምጃ ወስደዋል። በቅርቡ ከአዲስ አበባ ተሾመው መቀሌ የገቡት ሌተናል ጄኔራል ታደሰ ወረደ ቃል በገቡት መሰረት የመዋቅር ለውጥ አድርገዋል። በተለይ ከሁለቱም የህወሀት ክንፍ ተነጥሎ ራሱን ችሎ የተዳደር የነበረው የትግራይ የጸጥታና ደህንነት ቢሮ ተጠሪነቱ ለአዲሱ ጊዜያዊ አስተዳደር እንዲሆን መወሰናቸው ያልተጠበቀ ነው ተብሎለታል። ይህ ቢሮ በሁለቱ የህወሀት ኃይሎች በኩል ገለልተኛ እንዲሆን ተደጋጋሚ መግለጫ ያወጡለት የነበረ ቢሮ ሲሆን ለምን በጊዜያዊ አስተዳደሩ እንዲካተት እንደተፈለገ ግን የተብራራ ምክንያት አልቀረበም። የማዋቀር ለውጥ ከተደረገባቸው ውስጥ የጎላ ነው የተባለለት ደግሞ የምክትል ፕሬዚዳንት ሹመት ነው። ከዚህ በፊት በነበረው ጊዜ አስተዳደር ሁለት ምክትሎች የነበሩ ሲሆን ጀነራሉ በሰሩት መዋቅር ግን ይህ ውድቅ ተደርጎ አንድ ምክትል ብቻ እንዲኖረው ተደርጓል። ራሳቸው ሌተናል ጀነራል ታደሰ ወረደን ጨምሮ ጀኔራል ጻድቃን ገብረትንሣኤ የጌታቸው ረዳ ምክትል ፕሬዝደንት ሆነው ሲሰሩ መቆየታቸው ይታወሳል። የቂርቆስ ክፍለ ከተማ መስጅድ አላፈረስኩም ሲል ገለጸ። የተባረክ መስጅድ ጉዳይ አሁንም መነጋገሪያነቱ እንደቀጠለ ሲሆን፣ የቂርቆስ ክፍለ ከተማ የሰጠው ምላሽ ደግሞ ለጉዳዩ አዲስ መልክ ሰጥቶታል። የእስልምና ጉዳዮች ምክር ቤት ጨለማን ተገን በማድረግ መስጅድ ማፍረስ ተገቢ ያለመሆኑን ጠቅሶ በጉዳዩ ላይ መግለጫን መስጠቱ ይታወቃል። ይሁንና ዛሬ የወጣው የክፍለ ከተማው መግለጫ ደግሞ ሕገ ወጥ እንቅስቃሴ ነው ሲል ገልጾታል። ፈረሰ የተባለው የመስጅድ ቦታ በፌዴራል ፖሊስና የነዋሪዎች እንጂ መስጅዱ በሕጋዊ መልኩ የወሰደው ቦታ አይደለም ሲል አብራርቷል። ለሀገራዊ ፕሮጀክት የፈረሰውን አካባቢ የሃይማኖት ሽፋን በመስጠት ሌላ ሁከት መቀስቀስ ተቀባይነት የለውም ያለው ክፍለ ከተማው ከተባረክ መስጂድ ጋር በትብብር አብሮ ሲሰራ መኖሩንና ወደፊትም እንደሚሰራ አስታውቋል። ይህ መረጃ እስከተጠናከረበት ሰዓት ድረስ የእስልምና ጉዳዮች ጠቅላይ ምክር ቤት ከክፍለ ከተማው መግለጫ በኋላ ያለው ነገር የለም። አፕል ካምፓኒ ከቀረጥ ነጻ መሆኑ ተረጋግጧል። አሜሪካ በሀገራት ላይ የጣለችውን ቀረጥ አስመልክቶ ትልልቅ የዓለም የንግድ ካምፓኒዎች ለዋጋ ጭማሪ ይዳረጋሉ የሚሉ ስጋቶች እየወጡ ቆይተዋል። የአፕል ካምፓኒ ደግሞ በዚህ ቀጥተኛ ስጋት ውስጥ እንደነበረ ሲነገር ቆይቷል። በተለየ መልኩ አሜሪካ ቻይና ላይ በጣለችው የ145 ፐርሰንት ቀረጥ ምክንያት የአፕል እቃዎች ዋጋ በአሜሪካ ገበያ ሊጨምር ይችላል የሚሉ ትንታኔዎች ሲወጡ ቆይተዋል። ይህ የሆነ ደግሞ ከፍተኛ የአይፎን ምርት ክምችቶች የሚገኙት ቻይና ውስጥ በመሆኑ ነው። ይሁን እንጂ ዛሬ በትራምፕ ውሳኔ መሰረት ከቀረጥ ነጻ ምርቶች መታወቃቸውን ተከትሎ አፕል የዚህ ችግር ተጋላጭ ከመሆን መትረፉን አረጋግጧል። በተናጥል አዋጅ የሚመለስ ጥያቄ እንደሌለ የጤና ባለሙያዎች ማህበር አስታወቀ። ካለፈው ዓመት ጀምሮ ሲካሄድ የነበረው የጤና ባለሙያዎች ንቅናቄ አሁንም እንደቀጠለ ነው። ከሰሞኑን እየተካሄደ ያለውን የሀኪሞች ንቅናቄን ተከትሎ ጤና ሚኒስቴር ምላሽ የሰጠ ሲሆን በምላሹም ጤና ሚኒስቴር የጸደቀው አዋጅ ሀኪሞችን ጥያቄ የሚመልስ ነው ብሏል። ከሰሞኑ እየተካሄደ ያለውን የሐኪሞች ንቅናቄን ተከትሎ ጤና ሚኒስቴር ምላሽ የሰጠ ሲሆን በምላሹም ጤና ሚኒስቴር የጸደቀው አዋጅ የሐኪሞችን ጥያቄ የሚመልስ ነው ብሏል። ይሁን እንጂ የጤና ባለሙያው ችግር በርካታ ከመሆኑ የተነሳ በተናጠል አዋጅ የሚፈታ ችግር የለም የሚለው የሐኪሞች ንቅናቄ አስተባባሪ የስራ ቦታ ደህንነትን ጨምሮ ከአስር በላይ የሚሆኑ ጥያቄዎች ምላሽ እንደሚፈልጉ አስታውቋል። ላለፉት አምስት ዓመታት በሀገሪቱ ሲያካሄዱ የነበሩ የእርስ በርስ ግጭቶች ሳቢያ ህይወት የሚያድኑ ሀኪሞች ቀጥተኛ ሰለባ ስለመሆናቸው ይነገራል ለአብነት በቅርቡ በባህር ዳር ዩኒቨርሲቲ ጥበበጊዮን ሆስፒታል ስፔሻሊስት የነበሩትን የዶክተር አንዷለምን ግድያ ማንሳት በቂ ስለመሆኑ ይጠቀሳል ተማሪዎች ስልክ እንዳይዙ የሚከለክለው አዋጅ ሊወጣ ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ እንደተናገሩት ተማሪዎች ተንቀሳቃሽ ስልክ ይዘው ወደ ትምህርት ቤት እንዳይገቡ የሚያደርገው የህግ ከለላ በውይይት ላይ ስለመሆኑ ገልጸዋል። አስፈላጊውን ነገር ሁሉ ከተደረገ በኋላ ከሚቀጥለው አመት ጀምሮ ተማሪዎች ስልክ ይዘው ትምህርት ቤት እንዳይገቡ ለማድረግ እንችላለን ብለዋል። ለመምህራን የሚገባውን ክብር በመስጠት ተማሪዎቹን በሙሉ ጊዜ የሚያንጽበት አሰራር እስካልተፈጠረ ድረስ ምንም አይነት ህጎች የተማሪውን ስነ ምግባርም ሆነ የትምህርት ጥራቱን እንደማይቀይረው ተደጋግሞ ሲገለጽ ቢሰማም የፕሮፌሰሩ ቢሮ ግን አሁንም ህግ ማውጣቱን ቀጥሏል። ምድር አንቀጥቅጥ ሰልፍ ሊካሄድ ነው ተባለ። እዚህ ሀገር በባዶጅ ወጥቶ ያመኑበትን ሀሳብ በተቃውሞ መልክ አራምዶ በሰላም ወደ ቤት መግባት የተለመደ ነውና አሁንም ይህ ጉዳይ እንደቀጠለ ነው። ይህ ብዙ ነገር ቁንጮናት በሚባልላት አሜሪካ ብዙ ነገሮች መልካቸውን እየቀየሩ ይገኛሉ። የጆ ባይደንን አስተዳደር አሰናብቶ ስልጣንን የተቆናጠጠው የትራምፕ አስተዳደር ተቃውሞዎች እየተሰሙበት ይገኛሉ። በብዙ ከተሞች የሚኖሩ ዜጎቿ ትራምፕ እየወሰዳቸው ባላቸው እርምጃዎች ሳቢያ አሜሪካን ይጎዳል ባሉት ጉዳይ ዙሪያ ተቃውሞ እያሰሙ ናቸው። በቀጣይ ከ ሀምሳ በላይ ከተሞች የሚሳተፉበት ምድር አንቀጥቀጥ ሰልፍ መጠራቱም ተነግሯል። ለዛሬ የያዝናቸው መረጃዎች እኒህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን በአንደኝነት እንዲደርሷችሁ ሰብስክራይብ በማድረግ ቀዳሚ ይሁኑ። መልካሙን ያሰማን።